አርፈሽ፣ ተቀመጭልቀኝነቀኝ ት ድረሱልኝ። ሰላም ውድ የሮሃማ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ በያላችሁበት። ለቤት አዲስ ይሆናችሁ፣ እንኳን በሰላም መጣችሁ ወደ ሮሃማ ቤት ቤት ላይክ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ እህት ሙስሊሞች ሰላም ብያቸዋለሁ፣ በያላችሁበት ፈጣሪ ይጠብቃችሁ እያልኩኝ እንዴት ታያችሁት የናዳይን ድራማ? የናዳይን ድራማ በጣም ደስ የሚል ነበረ፣ በጣም ደስ ይላል። ግን ናኦል ተብዬው ከመጣ በኋላ እኔ እንጃ በጠበጠ ነገር ሆኔ ምንም ደስ አላለኝም። ናኦል ተብዬው እና ፍቅረውንም ያው እንግዲህ ያ ቶንኮላ በጣም የበዛ እየሰፋ ነው። ያው በጣም መኔንጃ ግራን የሚያሚያጋቡና ዴቪድን ወደዋለው ምናምን ትላለች። ግን እህቱን እና ኦል እህቱን ወደ ሌላ ቦታ ወስዶ እንግዲህ ለአረቡ ልሸጥ ነው ያ እንግዲህ ታውቃለች። ፍቅር እያወቀችም ዝም አለች።

ለምሳሌ አሁን በቃ አብሶ እንደዚህ አይነት ወደ ማለት እንዲህ ሰራተኛ ሆኖ ደግሞ በዝቅተኛ ገንዘብ ምንም ስራ ለሌለን ሰዎች ማለት ነው። ይሄ በጣም በጣም ትልቅ ትምህርት ለኛ በጣም ትልቅ ትምህርት ነው። እና ኦል ላይ ስራ አለ፣ ዲዛይን ስራ አለ፣ ባጭር ጊዜ ውስጥ ቤት መኪና ነው የምታገኙ ተብሎ ሰው እንትን ካለ ማመን እንደሌለበት አሁን ሊዱ ይሆ ናኦል የሆነ ቤት ወስቷት አሁን ለአረቡ እንትን ነው ምን ያረጋል። ይሄ ደግሞ አረቡ እና ናኦል ምንድን ነው ያሰበው? ለአረቡ ለመሸጥ። አረቡ ደግሞ እንደ እንደፈለገ ያደርጓት። ያብሩ ደግሞ ፕሮዳሙ ለናኦል ነው አስቡ እንግዲህ እና እንደዚህ የሚያክልም ስላለ ሰውን ማመን የለብንም። አደይን ደግሞ መክራት ነበረ፣ ሊዱን ሊዱ ያው ቀበጥ ምናት የዋህ ምናት የሰው ነገርም አሰማውም እና በየዋህነቷ እንደዚህ ያላገኘል ብላም አይደለም ያሰበችው ሊዱ። እና ግን ዋናው ሳትሞት በህይወት መኖሯ ነው። ዋናው ደስ የምለው እኔ እንዶ ከምር ማለት ከምር ስላችሁ በድራማ ሞታ ምናምን ይወጣችሁ ነው መሰለኝና በጣም ነው የሚያስጠላው ብዬ ነበረ። ግን በመጨረሻ ላይ ማን ነበረ? ባርኮትና የለምለም ፍቅረኛ ማን ነው እሱ? ሁለቱም ሄዱና ሆስፒታል ካጣሩ በኋላ ነው እሷ እንዳልሆነች የታወቀው ና ለምለም ደግሞ ያው እሷ እንግዲህ ያው ታውቃላችሁ በፊትም ጎበዝ ናት። ትንሽ የጥርጣሬ ነገር ለእንትና ለፍቅረኛው ነግራለች። ያው እሱ እንደዚህ እንደዚህ አይነት ስራ አለ በአጭር ጊዜ ነው የምትለወጡ እያለ ምናምን እንትን ያለ ነበር ና አደይን ሲያማከር እኛ ደግሞ የምስራ ምናም ብለን ተውን። ከዛ ደግሞ ትንሽ ደግሞ ያው እንትና የዋነትም ስላላት ሊዱን ደግሞ እኔ ነ ላስረዳሽ እሷ ደግሞ እስቲ የምስራ ስትለው ነእኔ ላስረዳሽ ብለት ብለዋት ይዞ ሄደ ምናምስ ስትል ነበረና እና ደግሞ እንትና ፍቅረኛ እኔ እኮ ለዚህ ነው የሚወድ ደስ የምትይ ምናምን አላት። ያው እንግዲህ እኔ እንጃ፣ ብቻ ከባድ ነው። ያ ድራማ ውስጥ ሊዲያ ባለመኖሯ ትንሽ ትንሽ ይጀብራል። እች ቤዛዊትም ነገረኛ ናት። ቤዛዊት መጀመሪያ እንደመጠሽ ነበረ ደስ ያለኝ ምክንያቱ ለፍቅር ያው ልክ ልኳ የምታሳየ ብዬ ነበረ ድራማ እንደ እሷ አንዱ እሷ ና እና ኦል ከመጡ በኋላ ድራማ በጣም ደበረ። በፊት ነበረ እንደ በስ የሚለው ድራማ እና አደይ ወይኔ እንትና ዴቪድ ግን ማለቴ እንዴት ነው የሆነው? አሳዘነኝ። እህቱ እንደዚህ ሞታለች ምናም ስባል በጣም ሳሴ ሞቱን ለማውራት እና በስተ መጨረሻ ያው እንግዲህ ማና ኦል ለሊዱ ቀሚሷን ከቤት መጥቶ ያው ከፍቅር ጋር እንግዲህ ተነጋገረ። ምናለ ቀሚሱን ይዞ ሄደ። ደስ ያለ በቃ መጨረሻ ፓርት ላይ ዳይመንድ ና ኪንጎ አሁን በቃ ሊዱ እውነት ታያላቸው የትማት ቴድም ትዘርፋለች ትተርፋለች ብይ ነው። የትም ይትም አትሄድም። ያው ኪንጎና ደመቀ የሆነ ነገር ያጠጋል፣ የሆነ መፍትሄ ማለት ነው። ከዛ ሊዱ በሰላም ትመለስና ከወንድሙ ጋር ትገናኛለች። ናኦል ደግሞ እና ፍቅር አሁን ገና ገና ጉዳቾ ፈላበቀ ገና ማለት ነው። ያው እንግዲህ እገልሻሉ ብለዋታ ላይ እንግዲህ ዴቪድ ራሱ ሚያንች እጅ ካለበት ጉድሽ ፈላ ነው ያላት። ያው እንግዲህ እና ልንስቲ የሚሆነው ነገር አሁን በቃ አሁን የሚቀጥለው ክፍል ላይ በጣም ቀውጢ ነው የሚሆነው እና ድራማው በጣም የሚያጓጓ ፓርት ላይ ነው ያለቀው። እስከ ቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።